አሰላሙ አሌይኩም ዋረህማቱላይ ወበረካቱሁ። ውድና የተከበራችሁ የዜዲ ፋሚሊ በተሰብይ እንዴት ናችሁ? ሰላም ናቸው ሆይ ከኔ ጋር ሁሉ ሰላም ነው። አልሐምዱሊላህ። አሁን ደግሞ ማሳያችሁ የመቅደላ ማሻ ማደያ ማለት ነው። የት አካባቢ ነው? ተሙያና ቴክኒክ በላይ ተደሴ መውጫ ማለት ነው። መጨረሻው ላይ ተገናቲትና የማሻ መጨረሻ ገናቲት መጨረሻ ማከል ላይ ነው የተደረገው። ይሄ የፈርጌ ጎራ ነው ማለት ነው። እዚጋ ደግሞ የምንድምተው የሙያና ቴክኒክ ምሪት ካታሽ ማለት ነው። የደሴ መውጫ መንገዱ ይሄ ነው። ፀሐይ ስለሆነ እያንጸባረቀ ስለሆነ ነው እንጂ ይሄ ተይበታያለው የሙያና ቴክኒክ አዲሱ ምሪት ነው። እዚህ ጋ ምን ተሰርቶ ልናል? ማዲያ እስካሁን ድረስ እንዲ የሚያምር ማድያ አልተሰራም ነበር እላችኋለሁኝ። በዚህ መልኩ እየተሰራ ነው እንደምታዩት። ማሻአላህ አገራችን ያው ውሀ ብትን ባለመልኩ እየነቃ ነው። እናንተም እየነቃችሁ ስሩ እላችኋለሁኝ። ውድ ጓደኞቼ በያላችሁበት ሰላማችሁ ይብዛ። ይህን ይመስላል የመቅደላ ማሻ ማዲያ። እንደምታውት፣ ይህን መስሏል ማድያው፣ ሞተሩ እየሮጠ ወደ ገናቲት ታታይ መሪቱ መሻላ ሆኗል። ይሄው እንደምታዩት፣ ይሄው እዚ ላይ ከፈፉ ገና ተሰርቶ አላለቀም። የዘመነ ሊሆን ነው። ተሰርቶ ሲያልቅ ደሞ ለቀላቸዋለው። ይሄ ደሞ የሀይስኩል መጨረሻው ምሪት ላይ ነው እላችኋለሁኝ። ይሄን ይመስላል፣ ይሄን ነው፣ ይሄን ይመስላል ማለት ነው። ما